እስክንድር ነጋ፣ አንተ ብታስ ያንተ ባላደራ አንተ የተረከብካት ባላገራ ባላደራ ላይ እየሰማ ነው የምፈልግህ። እየሰማ ማለት ነው ያንተ ባላደራ ባልዲራስ ምናምን እየሰማ ነው እፈልግሃለሁ። ኦኬ። ፈጣሪ ያገናኘን፣ ፌስ ለፌስ ያገናኘን። እግዚአብሔር አንተ ማለት ነው የኔ አላህም ደሞ ያገናኘን። እስክንድር ነጋ ወይ አንተ ወይ እኔ ከሁለት አንዳችን ፍንፍኔ ውስጥ እንኖራለን። በፍጹም በፍጹም በፍጹም በፍጹም አንተ አትኖርም ፍንፍኔ። ንግግር ምናምን አያስፈልግህም። እስካሁን ድረስ የተናገርከው አራት አራት በቂ ምክንያቶች አሉ። በቂ አንደኛ፣ ሙስሊም መጤ ነዋል። ገባ። ፌስ ለፌስ እንገናኝ። ይሄን አይኔን እያየክ ተመልስልኛለህ እስክንድር አይኔን እያየክ ሽንታም ወንደታል። የአንተ ባላደራ ባልዲራስ ፌስቡክ ላይ ያሉት ያድኑ ከስኪ በዚህ ሰዓት ማን አለ? ይሄው የአንተ ባላደራ የታል? የታል? የታል? ማን አለ? ማን አላውጭ? ማን ያድናል?

ለምሳሌ ባላደራ የአንተ ያንተ አሽቃባ ጫቃጣሪ ምናምን የት አሉ? በዚህ ሰዓት ማን አባቱ ያድናል? እስቲ እስክንድር ነጋ ኔቨር አበደን፣ አበደን፣ አበደን፣ አንድ ከተማ ላይ እኔ እናንተ አብረን እንኑር ወንዳ እስኪ እንታያያለን። አንተ የምትፎክርባት የምትሸልልባት ከተማ ላይ ነው ማሜ እየፈለገክ ያለው። ሽንታም የሴት ልጅ ሙስሊም መጤ መሆኑን ዛሬ ፌስ ለፌስ አይኔን እያየክ ተነግረኛለ። ኦሮሞ አናሳ መሆኑን ዛሬ አይኔን እያየክ ተመልስልኛለ። እስክንድርን እኔ ገላግልላቸዋለሁ፣ እመኑኝ። በእናተ ቀድማ አሳስረኝ ገላግለዋለሁ ብሎ አልማሚ ብለህ አሳስረኝ፣ እመነኝ። እኔ እናንተ ታይዘን እንጠፋለን፣ ሁለታችንም አንጠቅምም። ይሄን ይሄን ማለት ነው። ቁም ነገር ከሰራው ለኢትዮጵያ ሕዝብ እንደውም ገላገልኩት፣ በቃ እኔም አንተም አናስፈልግም። ተስፋ ቆርጫ ያለው ነው። ባንተ ዛሬ በተግባር ታያለሽ፣ ሽንታ የሴት ልጅ ቦታ ወይኔ ማሜ ፋራ ካመረረ አለ። አፋራ ስለሆንኩ ነው አመረርኩኝ። በቃ ፋራ ነኝ። እኛ ፋራ ነን። ፋራ አይደለም የምትሉን፣ ኦፍ ኮርስ ፋራ ነን። ፋራ ስለሆን ነው እኮ እንደዚህ። ምን ያንተ ባልደራስ ባልደራስ ምናምን ላይ እንደዚህ እንትን የምንለው ኦፍኮርስ ኮርስ ፋራ ነን። ሽንታ ሴት ልጅ መጣውኝ